እየነገሩኝ ያለው ያንተን ስም እኔ አሁን ኔ አባት በደንብ እንዲያስተውሉ የምፈልገው፣ እስቲ በደንብ ልብ ብለውኝ፣ አንተና መልክተኛው አብራችሁ በጋራ ሰርታችሁ ታውቃላችሁ። ስትገባ በገቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ረጅም ነውም ስላሉ በደንብ ደግሞ እንዲያዩ ልቁ ይቁምና ይሻለም። እሺ፣ በኋላ ድራው ምናልባት ፕሮግራሙን አይተዋል ብዬ አስባለሁ። እሳቸው እኔ ጋር ከመጡ በኋላ የነገሩን ታሪክ አለ እንደተከታተልከው እኔ እሳቸውን ቪዲዮ ያገኘሁት በቀጥታ መልእክተኛው ላይ ነው። አንተ ፔጅ ላይ የለም የእሳቸው ቪዲዮ እና ታቃቸው አለ አላውቃቸውም። ትላንትና በነበረው የስልክ ቆይታ አላ እንደማታቃቸው ፈጸሙ ከዛሬ ውጭ በአካል አይቻቸው አላውቅም። እንደነገርኩ ትናንት የመልእክተኛው ቲክቶክ አካውንት ላይ እንደ ማንኛውም ሰው ሲመጣ አላውቅም እንደማጠቃቸው ሊፈጸሙ ከዛ ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበለልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ይህ ነገር ወዴት ወዴት እየሄደ ነው? እንዴትስ አያችሁት? እንዴትስ ሀሳብ ሰጣችሁ? ምን እያሰባችሁ ነው? እኔ በሁለት ነገር ተከፍ ያለው እኔ የራሴን ሀሳብ እሰጣለሁ ማለት ነው። የእናንተ ሀሳብስ ምን ይመስላል? ይህ እኚህስ አባትስ እውነት ዋሽተው ነው ይመስላችኋል? ማለት ዋሽተው ያልሰጣቸውን ሰው ነው ሰጠኝ እያሉ ያሉት? ወይስ እኛ አባት የተጨበረበሩት በማን ነው የሚመስላችሁ? እንግዲህ እኛ አባት የተቀረጹት መልእክተኛው ላይ ነው። መልእክተኛውና ባላደራው አንድ ሰው ናቸው። ራሳቸውን እየቀየሩ ነው እንጂ አንድ ሰው ናቸው የሚል ብዙ ሰዎች ይህንንም ሲያጋሩ ሰምተናል። የተለያየ መኪና እየተከራዩ ሁለቱም አንድ ሰው ናቸው ተብሏል። ኦኬ። እንግዲህ ባላደራው ከመጣ በኋላ መልእክተኛው ደግሞ ስልክ አያነሳም ስልኩ ዝግ ነው የሆነው ማለት ነው ይሄም አንድ ጥርጣሬ ውስጥ ሰዎችን ሊከት ይችላል። ሁለተኛ ደግሞ እኚህ አባት ልክ እንዳዩት እሱ ነው ራሱ ነው እሱ ነው ነው ያሉት። ይሄ ነው አዎ፣ አንተ ራስን ራስን ነው ያሉት። ሰውን ሊመሳሰልብን ይችላል። ሲቀጥል ደግሞ መኪና ውስጥ ራሱ የተሰጠኝ ቁጥር ይሄ ነው ከተባለ እኔ እንደሚመስለኝ ፈጣሪ ቅሪ በለኝ። መቼም ሰው ስንባል አጫተኛንን አደለ መልእክተኛው ይሄን ቁጥር ጽፎ ይሄ ሰፋሪ ነው ቁጥሩ። እንግዲህ ይሄን ቁጥር ጽፎ በዚህ ቁጥር እኔ ባላደራው ነኝ ብሎ ጽፎ ስሙንም የሰጣቸው ወረቀትና ቁጥር እንዳያችሁት ነው፣ አይደል እሳቸው ያዙት። ይሄን የሰጠኝ የዛን ቀን ብር የሰጠኝ ቀን ነው እኔ ባላደራው ነኝ ብሎ የሰጠኝ ብለዋል። እና ስለዚህ መልእክተኛው አጭበር ብሯል ማለት ነው። ሌላ ሰው ከሌለ መኪና ውስጥ እሱ ብቻ ከሆነ ስለዚህ መልእክተኛው አጭበርብሯል። እንደኔ ከሆነ እኔ በራሴ አስተያየት ሳየው እኛ አባቴ ዛን ቀን የተሰጠኝ ቁጥር ይሄ ነው ተብሎ ስም ተጽፎበት ባላደራው ተብሎ ስለዚህ ውሸቱን መልእክተኛው ባላደራ ነኝ ብሎ ይሄን ቁጥር ሰጥቶ መልሶ ደግሞ የተሰበሰበውን ብር በንኚህ በምስኪን አባት የተሰበሰበውን ብር ዮሐንስ በሚባለው አብሮ በሚሰራው ልጅ በዛ ወስዶት ነው። በእርግጠኝነት እንደዛ ነው መሆን ያለበት። እስኪ ለማንኛውም መፍረድ ባንችልም ይጣራል። ሲጣራ ግን እውነቱ መውጣቱ አይቀርም። ለምን ዮሐንስ የሚባለው ሰውዬ እስከ ስሙ አለው፣ አካውንቱ አለው፣ ወዴት እንደገባ ሰውየውም ማን እንደሆነ፣ አካውንቱ ላይ ደግሞ ባንክ ሲመረመር በሕግም ስለተያዘ ፎቶ፣ ማንነቱ፣ ስልክ ቁጥሩ እዛ ጋ የባንክ አካውንት ስታወጡ የሚሞሉ ነገሮች፣ በአጠቃላይ በእናንተ ስም ያለው ሁሉ ነገር ስላለ ያ አካውንትም እንዳይንቀሳቀስ ይደረጋል። ሰውየው ማንነቱም ይያዛል ማለት ነው። ስለዚህ ብዙ ነገር አለ ብቻ እና ወይ እነዚህን ሁለቱን ልጆች ለማጥፋት አይ ዝም ብሎ ሰው ደውሎልኝ ነው የዛን ቀን ቢሉ ሰውየው አሁ ግን በወረቀት ተጽፎ ተሰጥቷል። ታዲያ ይህን ማን ሰጣቸው? ሴጣን አይሰጣቸውም መልእክተኛው ካልሰጣቸው ስለዚህ መልእክተኛው አጭበርብረሃል ማለት ነው። በእርግጠኝነት እኚህ አባት መቼም አይዋሹ፣ ትልቅ ሰው ናቸው። የአይምሮ ህመምተኛ አይደሉም፣ አይምሯቸው ይሰራል በደንብ ያውቃሉ በስርአት እና ምንም አይነት ነገር እሳቸው ጋር ስህተት የለም። ትክክል ነው የተናገሩት። ምክንያቱም ያ ቁጥር ከሆነ የተሰጣቸው እንኬ በዚህ ቁጥር ደውይልኝ እኔ አዜብ ነኝ ብዬ ለአንድ ሴትም ሆነ ወንድ መኪና ውስጥ እኔ እናሷ ብቻ ባለንበት የሆነ ነገር ርድቻት እንኬ በዚህ ደውይልኝ አዜብ እባላለሁ ብዬ እኔ አዜብ ነኝ ግን ወይ ደግሞ ደመቁ እባላለሁ ብዬ ብሰጣት ደመቁ ናት እያሉ ነው እኚህ ሰውዬ ያን ቁጥር ይዘው የሚደውሉት። ገባችሁ? ስለዚህ አዜብ ሞኒን አያቁም፣ እና አሁን እሳቸው ምንም አያቁም። ሲጀመር ሚዲያ ላይ የሚከታተሉ ሰው አይደሉም። መልእክተኛ ሆንክ ባለአደራ ሆንክ፣ ግን ይህን ነገር ያደረገው መልክተኛው ነው። የእሳቸውን ቪዲዮ የለቀቀ መልእክተኛ። ብዙዎች በድሃ ደም እንደዚህ የምትነግዱ ግን በጣም ነው የምታሳዝኑት። ከዛ መልሶ ደግሞ ይህን ቁጥር ሰጥቶ በተዘዋዋሪ በጓደኛው ደግሞ ማስቀረጽ በጣም ነው የሚከብደው። ብቻ እና እንደዚህ አይነት ስራ ባሰሩ ደስ ይለኛል። እንዲህ አይነት ብዙ ስራ አትስሩ፣ ክፉ ነገር አትስሩ። እና እኚህ አባት እንግዲህ ህዝቡን በሁለት ተቆጥቷል። ግን ለምንድን ነው እንደዚህ የሰው ገንዘብ ሰብስባችሁ ለድሃ ስጡ ስትባሉ የምታጭበረብሩት? ምንስ ይሰርላችኋል? ሲጀመር እናንተ ሁለታችሁ ፊታችሁን ለምን ትደብቃላችሁ? ያ ብር የሚቀበለው ሰው ያያችኋል። ግን እናንተ ማስክ ለብሳችሁ ፊት ደብቃችሁ እንደ ወንጀለኛ መርዳት ከዛ የወንጀለኛውን ቁጥር ባንክ አካውንት ታስቀምጣላችሁ የእሱን ቁጥር ትቀበላላችሁ። ከዛ ምንክል ገባ ምን አክል ደረሰ እንዴት ሆነ ይሄን ሆነ እያላችሁ መልሳችሁ በአጃጅን ግዛ ይሄን አድርግ እያላችሁ እንዲህ ያጭበረብሩ መውሰድ በጣም ይደብራል። ግን ለሚዲያ ታማኝ ለመምሰል የምትሰሩት ረቂቅ ስራ በጣም ከባድ ነው። እንዴት እዚህ ጋር ታማኝ ለመምሰል እኚህን አባት ምንድን ነው ያደረገ? የራሳቸውን አካውንት የራሳቸውን ስልክ ቁጥር እዚህ ጋር ተበተነ ሚዲያ ላይ ከዛስ ከጀርባ ደግሞ ሌላ ቁጥር ይሰጥና እኔ እከሌ ነኝ ደውልልሃለሁ ይላል። ከዛ ምን ያክል ብር ገባ፣ የት ደረሰ፣ እንዴት ደረሰ። ከዛ መኪና እንዲሆነብኝ ላክልኝ፣ እንደዚህ ሆንኩ ላክልኝ፣ እንደዚህ ሆንኩ ላክልኝ። ስለዚህ ባላደራው ሀቁን ይዞ ይወጣል። መልእክተኛው ግን መያዝ አለበት። በደንብ ችግር ያለው መልእክተኛው ጋር ነው። ስለ እውነት መናገር ከሆነ ለምን በዛኛው ማለት ይቀናናሉ እኮ እንደዚህ የሚሰሩ ሰዎች እኮ ይቀናናሉ እርስ በርስ እናውቃለን። ለዛም ነው። ስለዚህ ባላደራው እና መልእክተኛው አንድ አይነት እንትን አለው። ይሄ ባላደራው ይላል፣ ይሄ መልእክተኛው ይላል። አንድ አይነት ስራ ነው የሚሰሩት። ስለዚህ መልእክተኛው ደግሞ ለምን ዋሽተክ ባላደራው ነኝ ብለህ ለምን ሰጠህ? ለማጭበርበር እንዲመችህ መቼም እኚህን አባት አይቶ የኢትዮጵያ ሰው ዝም አይልም፣ ይረዳል ብለ በእሳቸውም ባ በመጠቀም የደሃንም ባለ መብላት እንጂ ሁለተኛ ደግሞ የልጁንም ስም ለማጥፋት ባላደራው ብለ ለምን ወረቀት ላይ ጻፍክ? ስሙን ተጽፏል። እሱ ነው ጽፎ ይሰጠኝ እያሉ ነው ወረቀቱን። ይህን ወረቀት የሰጠኝ እሱ ነው። እስኪቶ ይዛሃል አለኝ። አላስኩ ማልኩችን ወረቀት ጽፎ ሰጠኝ። ባላደራው ነኝ ደውልሎታለሁ አለኝ። በቃ ከዛም ደወለ። ወረቀት ላይ ያለውን የተሰጠኝን ቁጥርና እሱ የተደወለበት ቁጥር አንድ አይነት ቁጥር ነው። ካላስ ይሄን ማን ታዲያ እኮ ምንም ነገር፣ ባላደራው ነጻ መውጣት አለበት። መልእክተኛው ግን ጠበቅ አድርጎ መያዝ አለበት። እኛ አባት በመልክ አዎ አንተ ነህ ቢሉትም ባላደራውን መልእክተኛው ጋር ተመሳስሎባቸው ሊሆን ይችላል። ስለዚህ መልእክተኛውም ደግሞ አዎ እኔ ነኝ፣ ይህን ቪዲዮ የሰራውት እኔ ነኝ፣ የለቀኩት እኔ ነኝ፣ ገንዘብም የረዳዋቸው እኔ ነኝ ብሏል። ዛሬ እንግዲህ ይቀርባል። ማታ ላይ ያመጣላችኋለሁ፣ ምን እንደሚደርስ ምን ላይ እንደሚደርሱ እና ከባድ ነው። እንደዚህ ባናድርግ ብዬ ላለው ሀሳብ አስተያየት ስጡ። እስኪ እናንተ የመሰላችሁን ማን ያጭበረበረ ይመስላችኋል? እኔ ወደዳችሁም ጠላችሁ መልእክተኛውን ነው ያጭበረበረ። ለእኛ አባት ይሄን ቁጥር ከሰጣቸው እሱ ነው። እሱ መልሶ እኝን እንባ አሳይቶ ከዛ በኋላ በሌላ ስልክ እየደወለ እኬሌን እኝ እያለ በሰጣቸው ስልክ ሚዲያ ላይ ሌላ ስልክ ይሄ ሌላ ስልክ ከዛም እንደዚህ እያደረገ ነው። ገንዘብ ማለት እንደዚህ እንግዲህ፣ አሁን ከዚህ በኋላ ብዙ የተጭበረበሩ እንደዚህ የሆኑ ሰዎች ካሉ በመልእክተኛው በኩል መውጣት አለባቸው። ከኚህ አባት በኋላ ብዙዎች መጥተው ክስ ያቀርባሉ። እኔንም እንዲያድርጎኛል እኔንም እንዲያድርጎኛል የሚሉ ሰዎች እንዳጠረጥሩ አሁን ከዚህ በኋላ ይወጣል። አንድ ሰው ሚዲያ ላይ ደፍሮ ስለ አንድ ሰው በደል ከተናገረ ሌላ የተዘረፈ ሁሉ ይወጣል አብሮ ማለት ነውና። እኚህ አባት በዚህ በአራት ወር ውስጥ እኚህን አባት ጉድ ያደረገ ሰው ሌላ ደግሞ ከዚህ በፊት ብዙ ሰዎችን እንደዚህ የተጨበረበሩ ይኖራሉ። ለማንኛውም የፈጣሪ ልቦና ይስጠን። ሁላችንም እግዚአብሔር አዋቂ ነው። ትክክል ስራ እየተሰራ አይደለም። አባት እኚህንም ሲያው ልጁን ሲያው እንግዲህ ባለአደራውን አንተ ራስህ ነህ ብለዋል። ዛሬ እንግዲህ ሁለቱም ተቀጣጥረዋል። እውነት አብረው ይመጣሉ። አንድ ሰው ከሆነ መቼም አንዱ እንጂ አንዱ አይመጣም። ሁለት ሰው ከሆኑ መልእክተኛውም ይመጣል፣ ባለአደራውም ይመጣል። ከዛ እንግዲህ ይለያል ጉዱ ዛሬ። ለማንኛውም ተስፋ እንዳቆርጡ። ዛሬ ላይ እንግዲህ እውነቱ ይወጣል። ኢዮሃ ሚዲያ ላይ ዛሬ ሰኞ ብለዋል። ማታ ላይ አጣርተን ለነገ ይዘንላችሁ እንመጣለን ማለት ነው። እስኪ እውነቱ የት ጋ እንደሆነ ማለት ነው። የተለያዩ ሰዎች ከሆኑ ሁለቱም ይመጣሉ፣ ይታያሉ። የዛኔ መለያየቱ ብቻ ሳይሆን ሁለቱም ይፋጠጣሉ። ያ ቁጥርም ይታያል፣ ትክክለኛውን ነገር ማለት ነው።